ሰላም ሰላም፣ ጤና ይስጥልኝ። ውድና የተከበራችሁ የሙዓዚ የመሬዋ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። የኔ ምርጦች፣ የኔ ምርጣ ምርጦች በድጋሚ መጥቼላችኋለሁ አንዳንድ የታዘብኩትም ነገር አለ። እኔም ጋር ደግሞ ኮሜንት ያስቀምጣችሁልኝ ልጆች አላችሁ እና በእርግጥ ሀሳባችሁን በጣም ወድጄዋለሁ። ስርዓት ባለው መልኩ ነው ኮሜንትም የጻፋችሁት፣ ደስ የሚል ነው። አንድ ሰው የተሰማውን ነገር መጻፍ መብት አለው። እውነት ነው የምላችሁ ከስድብ ነፃ በሆነ እኔ ስድብ ደጋፊ አይደለሁም በነገራችን ላይ እና አንዳንድ ቤት ግን ሳያችሁ ማለት ነው እናንተ ብሩኬንም ሐይሚዬንም አትወዱምም አድናቂም ናችሁ ብዬኔ አላስብም ማለት ነው። ምክንያቱም ብሩኬ በሰራው ፕራንክ ላይ ፕራንክ እንደሆነ እያወቃችሁ ውስጣችሁ እያመነ በእርግጥ ሀይሚ ከፍቷታል። ማንኛውም ሴት እንደሚከፋው እኔ እኔም ብሆን ይከፋኛል ማለት ነው። ደነግጣለሁ። ግን ፕራንክ ነው ብሎ እዛው ነግሯታል ማለት ነው። በጣም ልጅቷ ራሱ እየለመነቻት ነበር። ታውቃላችሁ አደለ? ሀይሚዬ በጣም ይቅርታ እንደ በማየ ሞት ፕራንክ ነው እያለቻት ነበረ። ብሩኬም ተናግሯል። መጀመሪያም ደግሞ ከመግባታቸው በፊት ተናግረዋል። ለእሷም ደግሞ ነግረዋታል። ይሄው ካሜራ ፕራንክ ነው ምናምን እያሏት ነበረ። ስለተደናገጠች ነው በቃ ቪዲዮን ዝጋ እንደዚህ ስትል። ግን አንዳንዶቻችሁ አልጋ ቤት ይዟት ገብቷልና እንዴት ሳያደርግ የሆነ ነገርማ ሳያደርግ አይቀርም፣ እንዴት ልጅቷ ላይ ይጫወታል የምትሉ ልጆች አለ። እኔ ልቦና ይስጣችሁ ነው የምለው ለእናንተ። እነዚህ ልጆች እኮ ያዙ ስራ ነው አደለ እንዴ? ስራ ነው። ግን ፕራንክ ባይሆን ይሄ ነገር ብሩኬ ቢቀጥልበት አሁ ሁላችንም እንናገረዋለን እንቆጠዋለን ሲቀጥል ማለት ነው ብሩኬ እንደዚህ የሚያደርግ ሰው አይደለም በፍጹም ማለት ነው እንዴት ባብሯት ይተኛል ምን ሲስማት አይታችኋል ውስጥ ተቃቅፈው ተኝተው አይታችኋል አላያችሁም እኮ አልጋው ላይ ነው ቆጭ ያለው ይሄ ልጅ በማታዩት ነገር መጥፎ ነገር ውስጥ አትግቡ። እውነት እንደውም ሃይሚ ሌላ ነገር በይበልጥ እንድታስብ ነው የምታደርጓት እናንተ ማለት ነው። ነገሩ እንዲጧጧፍ እየከረረ እንዲሄድ በስቱ ላይ እምነት እንዳይኖራት ነው የምታደርጉት። የእውነት ነው ምላችሁ እና ከእንደዚህ አይነት ነገር ብትቆጠቡ አሪፍ ነው ብዬ አስባለሁ። ለሃይሚ የምታዝኑ ከሆነ ሃይሚዬን የምትወዷት ከሆነ ማለት ነው የእውነት ነው የሚላችሁ። ይሄን ነገር ብታቆሙት ይሻላል። በየኮሜንት እየሄዳችሁ አንዳንድ ልጆችም ደግሞ አላችሁ፣ ዩቲዩብ ላይ የምታወሩ ልጆች ማለት ነው። እንዴት አቅፏት ይተኛል፣ እንዴት አልጋ ይይዛል። ፕራንክ ነው ተባላችሁ አይደለ እንዴ? ስንቶቹ ይሰሩ የለ እንዴ? እንደዚህ አይነት ነገር እናንተ ምን ሆናችሁ ነው ይሄን ያክል? እንዴ፣ ምን ችግር አለ? ደግሞ ብሩኬ እንደዛ የሚያደርግ ልጅ አይደለም። በጣም ጨዋ ልጅ ነው። ለሐይሚ ክብር አለው። ስርዓት ያለው ልጅ ነው። ታቃ እያወቃችሁ ግን ማለት ነው የሆነ መጥፎ ኮሜንት ባጽፉ መሳደብ ራሱ ምን አመጣው መሳደብ ረ የእውነት በጣም ነው የሚደብረው። እነዚህ ልጆች አሁን ይሄንን ብሩኬ ይሄንን ፕራንክ ያመጣው አሁን ይሄ ፕራንክ ነገም ሌላ ነገር ሊመጣ ይችላል። ሐይሚ ሰብስክራይቧ ሁለት መቶ ሺህ መግባት አለበት ምናምን፣ ግን አያስደነግጥም እያልኳቸው አይደለም። ሐይሚን አስደንግጧታል ግን ማን እኔም የሚያስደነግጠኛ ለእኔም በሆን ግን ፕራንክ ነው ብሏል ተናግሯል በቃ ተረዱት እንዴ በመጥፎ ነገር አታስቡ እናንተ ምን ሆናችሁ ነው እንዴ እያወቃችሁት ነው ወይስ አታውቁትም ነው ወይስ ሐይሚ ጥላው እንድትሄድ ከብሩኬ ጋር እንድትለያየ ነው እንደ የምትፈልጉት እናንተ ራ እንትና ትበሉ የእውነት እኔ ጥሩ ነው ብዬ አላስብም በቃ ፕራንክ ነው ፕራንክ ነው አለቀ እሷም እኮ ከዚህ በፊት ብዙ ፕራንክ አድርገዋለች አይደል እንዴ አድርገዋለች በተደጋጋሚ ማለት ነው። ሌላው እንድያያዝች እየመጣች ያቺ ልጅ እንኳስ ባለፈው ሐዋሳ ልትሄድ ስትል እንኳስ ያቺ ልጅ እንዴት እንደተፈታተነችው አይታችኋል ብሩኬን እሷ ስለሄደች እኔ ልንከባከብህ ምናምን ምናምን እያለች እንዴት ምን አይነት መልስ እንደመለሰላት ከዛ በኋላም ደግሞ የሆነ ልጅ መቶ ከሐዋሳም እንደመጣች ደግሞ ከፍፄ ጋ ሆና እንዴት ፕራንክ እንዳረገችው አይታችኋል አደለ እንዴ? ስለዚህ እሱ ሲያደርግ ደግሞ ጓ ምናምን አትበሉ በቃ በእርግጥ እንደዚህ አይነት ነገር በእውነት ቢሆን አይበረታታም። ስለ እውነት እውነት ቢሆን ይሄ ነገር አንድ ሰው ፍቅረኛ ያለው ወይንም ደግሞ ትዳር ያለው ከሴት ጋር አልጋ ቤት ቢገኝ ይሄ በጣም ነውር ነው፣ ዝሙት ነው፣ ዝሙት ነው በቃ። ይሄ ግን አልተሳሳመ፣ ምን አላለ። ቪዲዮ ተደቅኖ እኮ ነው። ቤተሰብ እያወቃችሁ እውነት እያወቃችሁ፣ ግን ሌላ ነገር እንድታስባት አድርገው። ይሄ እሷንም ገደል ለሚሰዷት ማለት ነው። ሃይምዬን ምንም የሚጠቅማት ነገር የለም። በቃ ሃይሚን የሚጠቅማት ምንድን ነው? ፕራንክ ነው፣ ፕራንክ ነው። ሃይሚዬም ደግሞ በሌላ ፕራንክ መታ፣ ፕራንክ ታድርገው። እውነት እንደውም እኔ ምን እንደምል ታውቃለች? እንደም ተናግሬያለሁ፣ ሃይሜ ነገሩን ክርር አድርጋ በቃ እንደውም ከአንተ ጋር መቀጠል አልፈልግም ምናምን ምናምን ብለው ጓ ገጭ ብላ ምናምን ደግሞ እሱን ፕራንክ እንድታደርገው ነው እኔ የምፈልገው፣ ቁም ነገር ነው የምላቸው። ከእሷ ጋር መቀጠል ትችላለህ፣ የራስ ጉዳይ ብላ ጥላው ሄዳ ምናምን። ግን ለአንድ ቀን ማለት ለአንድ ቀን ብቻ እንጂ እንዲቀጥል አልፈልግም። እንደዛ አድርጋ መበቀል ትችላለች ማለት ነው። በቃ ፕራንክን በፕራንክ እምነት፣ አራዳ ሁን። እናንተ ደግሞ በቃ በየኮሜንቱ እየሄዳችሁ ብሩኬን አትሳደቡ። ታፍራላችሁ ነገ ጠዋት። ብሩኬ እና ሀይሚዬ ኮ መቼም ቢሆን አይለያዩም፣ አይለያዩም። ብሩኬም በእሷ ላይ ደግሞ ሌላ እንትን የሚያደርገው ነገር የለም ዝሞት የሚፈጥረው ነገር የለም። ሀይሚዬም እንደዛው ማለት ነው። አሁን ነገ ጠዋት ሀይሚ ከሆነ ወንድ ጋር መታ አልጋ ይዘው ምናምን ብሩኬ ቤ በጣም ይናደዳል ምናምን፣ ጥራት ነው የሚሄደው። ግን ፕራንክ ነው እንጂ የምሰራው፣ መቼም ሀይሜ ከሌላ ወንድ ጋር ዝሙት ትሰራለች ብላችሁ ፈጽሞ ልታስቡ አይገባም። ግን እንደዚህ አይነት አስተሳሰብ ያላችሁ ልጆች ግን ታስባላችሁ። ልክ አሁን ብሩኬ እንዳደረገው መጥፎ ነገር የምታስቡ ልጆች አላችሁ። እኔ ለእናንተ እንግዲህ ፈጣሪ ቀልቡን ይስጣችሁ ነው የምለው። በአትሳደቡ በቃ አትሳደቡ፣ እህቶች የእውነት ነው የምላችሁ ከስድብ ምንም አይገኝም። እኔ እኔ ቤት አሁን ዛሬ ኮሜንት የጻፋችሁት በጣም ደስ ብሎኛል። በቃ የተሰማችሁን ነገር ገልጻችኋል። እንደዚህ አይነት ኮሜንት ደስ ይላል፣ ከስድብ ነፃ የሆነ ነገር። አሁን አንዳንዶቹ ባያደርጋት ይሄ ጥሩ አይደለም፣ ይሄ ዝሙት ነው። አዎ የዝሙት እንትን ይመስላል፣ ግን ብሩኬ ከዛ ውስጥ የለበትም የለበትም ፈጽሞ ማለት እሱም ተናግሯል ይህን ነገር ስሰራ ይከብደኛል ይጨንቀኛል ግን እሷን በቀንት ማለት ስለምፈልግ ነው አያች የሰው ልጅ የሚመጣው በደካማ ጎኑ ነው በደካማ ጎኑ እኮ ነው የሚገባባችሁ እና እንደዛ ስለሆነ ነው እንጂ ቡራጌ ኧረ ቡራማ እንኮራበታለን እውነት እንኮራበታለን ልጆቷ ማየታቸዋል ሶሲ በጣም እየፈራች ነበር ከመግባቷ ገና ቪዲዮ ሲቀረጽ ይቅርታ ጠይቃለች። አይምዬ እሱ እንደዚህ እንደዚህ ስላለኝ ነው ምናምን ብላ በጫዋ ምልክ እኮ ነው ያስረዱለኛ በእርግጥ አንዳንዶች ልጆች ቪዲዮ አታዩም፣ እስከ መጨረሻ ቪዲዮ ስለማታዩ ቅንጭብ አድርጋችሁ ንጅ ፓርቷን ታዩና ትፈርዳላችሁ ማለት ነው እንጂ ከመጀመሪያ እስከመጨረሻ መጨረሻ ቪዲዮን ካያችሁ ሲገቡ ይቅርታ ጠይቀው ብሩኬ ይሄ መስራት አይፈልግም። ነገር ግን ሀይሚዬ ደጋግማ ፕራንክ ስላደረገችው በቀሷ መበቀል አለብኝ ብሎ እንደሆነ ጥሩ ነገር እንዳልሆነ ሌላ ሴት ይዞ መግባቱ ሶሲ ራሷ በጣም ይቅርታ ብላ ጠይቃ የለሁበትም ብላ መጨረሻም ደግሞ ስታዩት፣ ምናልባት አሳልፋችሁ መጨረሻውን ደግሞ ካያችሁትም በጣም ይቅርታ እየጠየቀቻት ነበር፣ ብሩኬም ይቅርታ እየጠየቃት ነበር። ፍራንክ ነው ብሎ ሀይሚዬ ስለደነገጠች ግን ልትረዳቸው አልቻለችም ማለት ነው እና አትፍረዱ ውዶች የሽን ማሮች